የሃያላን ሀገራት የእግር እሳት የሆነው ኢብራሂም ትራኦሬ አነጋጋሪውና አስደንጋጭ ንግግሩ። ቶማስ ሳንካራ የቡርኪና ፋሶ ተስፋ የአፍሪካ ምልክት ነበር፣ ግን በገዛ ወገኑ ተወጋ። በገዛ ዜጎቹ ተገዳ። እናስ ምን ሆነ? ቡርኪና ፋሶ ዘመናትን ለተሻገረ ጊዜ በምዕራባውያን ዕዳ የተዘፈቀች ድህነት የተጫጫናት አጎንብሳ የቀረች ሀገር ሆነች። በድንገት ግን ሌላኛው ውድ ልጇ ዳግማዊ ቶማስ ሳንካረ ተወለደላት። እርግጥ ነው አንድ እውነት አለ። ስራ ሰርቶ በልቶ ጠግቦ የሚኖር ሕዝብ ለመፍጠር በመሪነት መፈተንን ይጠይቃል። ያልበሰለው እስኪ በስል የበሰለው ያራል። ይህን ፈተና እያለፈ ያለ በዓለም ጋዜጠኞችና መሪዎች አፋልጠፋ ያለው የቡርኪና ፋሶ ዳግማዊ ቶማስ ሳንካራ ፕሬዚዳንት ኢብራሂም ትራኦሬ እጅግ አነጋጋሪ ንግግር ተናግሯል። ከኢትዮጵያ ወቅታዊ ሁኔታ ጋር አያይዘን እንመለከተዋለን። አብራችሁን ቆዩ። በአፍሪካ ጀግና መሪ ቢፈጠርም መስዋዕት ሆኖ ለማለፍ እንጂ ለመስራት አይታደልም። ትራውሬ ስልጣን በያዘ ሁለት ዓመት ጊዜ እንኳን ከ18 በላይ የግድያ ሙከራ ተደርጎበታል። በባለፈው ሐሙስ ማታ ብቻ ትራውሬ ላይ ግድያ ለመፈጸም ሲዘጋጁ የተገኙ ከ113 በላይ ዜጎች በቁጥጥር ስር ውለዋል። ከኋላ ሴራውን ሸራቢዎች ምዕራባውያን ቢሆኑም ድርጊቱን ፈጻሚዎቹ የገዛ ዜጎቹ ናቸው። ፈረንሳይ የመሆን አድሏም ከፍ ያለ ነው። በአንድ ወቅት ትራውሬ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር ያደረገው ንግግር ኃያላኑን ያስደነገጠ ነበር። ነገሩ እንዲህ ነው። ኢማኑኤል ፕሬዚዳንት ትራውሬ የሁለቱን ሀገራት ወዳጅነት ለማጠንከር በሀገር ወታደር የማሰፍርበት ቦታ ስጠኝ በማለት ይጠይቋል። በኑሮ ውድነት በችግርና በስደት የተበሳጨው የቡርኪናፋሶ ሕዝብ 2022 ላይ በመንግስት ላይ ከፍተኛ ምሬት ማቅረብ ጀመረ። ካፒቴን ትራውሬና ጓደኞቹ የፈረንሳይ ተላላኪ ነው ያሉትን መሪ ከህዝብ ወንበር ፈንቅለው ሀገሪቷ በጊዜያዊ ወታ ደራዊ አገዛዝ እንድትደራደር አወጁ። ኢማኑኤል ማክሮን የቀድሞ መሪ በአስቸኳይ ወደ ስልጣን ካልተመለሰ ለቡርኪና ፋሶን ሳደርግ የነበረውን እርዳታ ሙሉ በሙሉ አቋርጣለሁ ብሎ ዛተ። ካፒቴን ትራኦሬ ላለፉት ስልሳ ሶስት ዓመታት በርካታ እርዳታ ተቀብለናል፣ ይሁንና ሀገራችን አላደገችም። የእርዳታ መቋረጥ አይገለንም፣ በተቃራኒ በይበልጥ እንድንሰራና ራሳችንን እንድንችል ይረዳናል ሲል ጠንከር ያለ ምላሽ ሰጠ። ትራኦሬ ለማክሮን መልስ ሰጥቶ ብቻ ሳያበቃ በቡርኪና ፋሶን ለበርካታ ዓመታት ሰፍረው የነበሩ የፈረንሳይ ወታደሮችን ከሀገሩ አባረረ። ቡርኪና ፋሶ በእርዳታ ድጋፍ ሽፋን የምዕራባውያንን እስረኛ እንደማትሆን ለፈረንሳይ ወዳጆች ምዕራባውያን ሁሉ ግልጽ መልእክት አስተላለፈ። ህገ መንግስቱን በጊዜያዊነት አገደ። ከዛም ጥቅምት 2022 ኢብራሂም ትራኦሬ የቡርኪና ፋሶን ፕሬዚዳንት ሆኖ ተሾመ። የትራኦሬ ምላሽም እጅግ አነጋጋሪና አስደንጋጭ ነበረ። አሜሪካ፣ ብሪታንያ፣ ብራዚል ወዳጆች ናቸው። ታዲያ ለምን ወዳጅነትን ለማጠንከር በእነዚህ ሀገሮች ላይ የጦር ሰፈር አኖረህም? ሚል ነበረ። ግብርናን ማዘመን፣ የማዕድን ሀብትን እሴት ጨምሮ በሀገር ውስጥ የስራ እድል መፍጠር፣ ኢንዱስትሪዎች፣ ፋብሪካዎችን ማስፋፋት፣ ብድርና እርዳታን ለጦርነት ለሰላም ማስከበር ሳይሆን ለምግብ ዋስትና ማረጋገጫ ከኢኮኖሚያዊ ባርነት ለመውጣት የሚጠቀም መንግስት የፈለገውን ያህል መፈንቅለ መንግስት ይምጣ፣ አምባገነንም ይሁን ለሀገሪቱ ግን ጠቃሚ ስራን ሰርቶ ማለፍ እንደሚችል ግልጽ ነው። አፍሪካ ዘወትር ለሀገሩ ለዜጎቹ ክብር ያለው የተናገረውን ሰርቶ የሚያሳይ የሚኖር ባላቋም መሪ ትመኛል ለች ግን እንደ ቶማስ ሳንካራ አሊያም ደግሞ እንደ ትራውሬ አይነት መሪ ማግኘት ቅዠት ሆኖባት እልፍ ዘመናት ተቆጥሯል። ቢገኝም ደግሞ በገዛ ፍቃዷ ለበዮቿ ሊያጠፏት ወጥመድ ለሚያዘጋጁላት፣ ለበርካታ ምዕተ ዓመታት ሀብቷን ለዘረፉት፣ ልጆቿን እንደ ባሪያ ቀጥቅጠው ለገዙ ለእነዚህ ነጫጭ ሰይጣናት አሳልፋ ትሰጣቸዋለች፣ አሊያም ደግሞ የመስዋዕት በግ አድርጋ ታሳርዳቸዋለች። ብዙ ሰዎች መጨረሻ እንደ ቶማስ ሳንካራ ወይም እንደ ጋዳፊ ነው ይሉኛል ይገኛል እኔ ግን አልፈራም። አፍሪካን ነፃ ማውጣት የመሞትለት ትልቁ ተልዕኮዬ ነው። አፍሪካን እንዳታድግ ወደ ኋላ ያስቀራት ፍርሃት ነው። ቶማስ ሳንካራ እንደዚህ ሲያደርግ ነበር፣ ነገር ግን እሱ የት ነው ያለው? ሞቷል በማለት ይነግሩናል። የሃይቲው ፕሬዚዳንት እንደዚህ ሲያደርግ ነበር፣ ነገር ግን እሱ የት ነው ያለው? ሞቷል በማለት ይነግሩናል። ጋዳፊ እንደዚህ ሲያደርግ ነበር፣ ነገር ግን እሱ የት ነው ያለው? ሞቷል በማለት ይነግሩናል። የማይሆንና የውሸት ትርክት እየነገሩ ፍርሃት ውስጣችን እንዲኖር አድርገው አንዳንድ ወጣቶች የሰዎችን እግር ተከትለው የተለያዩ መንገድ ሲሄዱ እናያለን። አንድ መሪ ከልቡ ለሕዝብ ህልውና በመቆም አገሩን የሚመራ ከሆነ ይሞታል ወይም ይታሰራል ብለው ብዙ ሰዎች ያስባሉ። ይህ የእኛ አስተሳሰብ እንዲሆንና እንድንፈራ ሆን ተብሎ እንደ አላማ ተይዞ ተሰርቷል። እኛ አፍሪካውያን መታገል አለብን፣ ወደፊት መጓዝ ወይም እየሞቱ መታገል። እኛ ላይ ሲጠቀሙበት የነበረው ትልቁ መሳሪያቸው ፍርሃት ነው። ፈሪ አትሆኑ። ጋዳፊ ወይም ቶማ ቶማስ ሳንካራ ተሸነፈ ወይም ወደቀ ማለት አንተ እንደዛ ሆንክ ማለት አይደለም። ምንም እንኳን እኔ በትግል ጉዞ ብወድቅም የኔን ትግል የሚከተል ሰው ድል ያደርጋል ወይም ይሳካለታል፣ ምክንያቱም እኔ ቀድሜ እንደሚቻል አሳይቻለሁ። አፍሪካ ትልቅ ትሆናለች። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ ሀያ ጊዜ የግድያ ሙከራ ተደርጎበታል፤ እስካሁን ድረስ እጅ አልሰጠም። አፍሪካውያንን አንድ በመሆን ቁሙ እያለን ነው። የቡርኪና ፋሶ የሽግግር መንግስት ፕሬዚዳንት ኢብራሂም ትራኦሬ የእርሻ ምርትን ለማሳደግ 400 ትራክተሮችን፣ 239 ሞተር ሳይክሎችን እና 710 የሞተር ፓምፖችን ለእርሻ ባለሀብቶች አስረክቧል። መንግስት የእርሻ ባለሙያዎችን በቀላሉ ለማንቀሳቀስ እንዲችሉ ደግሞ 714 ሞተር ሳይክሎችን አቅርቧል። መንግስት አምራቾችን በ10 ቶን የአሳ ምግብ፣ 68964 ቶን ማዳበሪያ፣ 10 ሊትር የእጽዋት ጥበቃ ኬሚካሎች፣ 180 ቶን የአትክልት ዘር፣ 2300 ቶን የመኖ ዘር እና 10ሺ ቶን የተጠናከረ ምግብ እየደገፈ ይገኛል። ይህ ሰው ሩቅ ይጓዝ ይሆን ወይስ እንደ ቶማስ ሳንካራ ባጭር ያስቀሩት ይሆን የሚለው የብዙዎች ጥያቄ ነው። ልብ በሉ፣ የምናወራው ዳግም የአፍሪካን ትንሣኤ ለማምጣት ስለሚታገለው የቡርኪና ፋሶ መሪ ነው። እሱ አንድ ነው፣ ግን ብዙ የእሱ አይነት መሪዎች አፍሪካ ማግኘት ብትችል ምን ሊፈጠር ይችላል የሚለውን ማሰብ በራሱ የሚሰጠው ተስፋ ብዙ ነው። ይህ ሰው ኢብራሂም ትራኦሬ ይባላል። የቡርኪና ፋሶ ፕሬዚዳንት ነው። አምና በራሽያ አፍሪካ ስብሰባ ላይ ተገኝቶ የነበሩንና ያሉትን የአፍሪካ መሪዎች በሙሉ ለማኞች ናቸው ሲሉ ተናግሯል። ይህኔ ታዲያ በኢብራሂም ትራኦሬ ንግግር ብስጭት ውስጥ የገቡት የሴኔጋሉ መሪ ማኪ ሶል እኛ ለማኝ አይደለንም፣ ሀገራት በጋራ ሰርተው ይለሙ ዘንድ እየመከረን ነው ሲሉ ተናግረው ነበር። ግን ደግሞ የሴኔጋሉ መሪ ለማኝ አይደለንም ያለበትን ዜና አንብበን ትንሽ ዝቅ ስንል የአውሮፓ ህብረት፣ በድርቅ ለተጎዱ የሴኔጋል ዜጎች የ112 ሚሊዮን ዩሮ ድጋፍ አደረገ የሚል ዜና አግኝተናል። ለዚህ ነው ከእውነቱ ጋር የሚጋፈጥ እውነቱን ተቀ ብሎ ለማስተካከል የሚታገል መሪ አፍሪካ ያስፈልጋታል የሚባለው። ቡርኪና ፋሶ የፓን አፍሪካኒዝም መሪዎች መብቀያ ሀገር ናት። ዛሬ ላይ ዓለም የሚያከብራቸው ጥቂት በጣት ከሚከበሩት የአፍሪካ መሪዎች አንዱ ቶማስ ሳንካራ ነው። ሳንካራ ለሕዝብ ለገዛ ሀገሩ በመቆሙ በጥቂት የአመራርነት ብቃት ቡርኪና ፋሶን የዳቦ ቅርጫት አድርጎ ባስጠራት ጊዜ ስልጣንን እንጂ የሚመሩትን ሕዝብ የማያከብሩ ዋልጌና፣ ዘላን አምባገነን፣ አጭበርባሪ የቦዘኒ ስብስቦች ተጠራርተው ሻምበል ቶማስ አንካራን፣ 17 ጓዶችን ከወዳቸው ውጪ ሰፊ ህዝባቸው የማይታያቸው ታጣቂዎች በስብሰባ አዳራሹ ጀርባ ደርድረው ግድግዳ አስደግፈው ሲፈጇቸው፣ ያኔ በቁጭት ስቅ ስቅ ብሎ ከህዝብ እኩል በሩን ዘግቶ ያለቀሰው የያኔው ህፃን ሻምበል ኢብራሂም ትራውሬ የዛሬ የቡርኪና ፋሶን ታምረኛው ና ተወዳጁ ፕሬዝዳንት፣ ክፉ አይንካ ሲሉ እናቶች የመረቁት ያወደሱት፣ ነጫጭቦቹ በየቀኑ አድንቀው ያልጠገቡት፣ ይህን ሰራሁ እንዲያደረግኩላችሁ ብሎ ሳይናገር ድምፁን አጥፍቶ ቃሉን በተግባር ገና በሁለት ዓመት የስልጣን ቆይታው ያሳየ የሰማይ አማልክቶች ሥራ ካልሆነ በስተቀር በአንድ ወጣት ጎረምሳ ደፋርና ብስለት የተሞላበት አመራር የቡርኪና ፋሶ የኮማንዶ ወታደራዊ ክፍል አባልና አመራር ባለሶስት ኮከብ ሻምበል ማለክተኛ ይህን ሁሉ ለውጥ እንዴት፣ በየት መቼና የት ሰርቶ ለውጥ አመጣ የሚል ጥያቄ የሚነሳበት ቃል ሳይናገር ሳይተነፈስ፣ ሁለት ሚሊየን ቡርኪናፋሳዊ የቤት ባለቤት ያደረገ ጀግና ነው። ታሪኩ ይቀጥላል። ገና ወደ ስልጣን እንደመጣ የመንግስት ሰራተኛ ቁጥር ቀነሰ። የጉልበት ሰራተኞች ደሞዝ ጨመረ። የምግብ ዋጋ 50 ፐርሰንት እንዲቀንስ ተደረገ። የእርዳታ ድርጅቶች ከሀገር ጠራርጎ አባረረ። የሀገር ውስጥ ምርት ላይ ብቻ ትኩረት አድርጎ ሰራ። አይኤምኤፍ እየተንቀለቀሉ ሄደው ብር እናበድር ሲሉት እግዚር ይስጥልኝ ብሎ አባረረ። ቡርኪና ፋሶን በአፍሪካ ብቸኛዋ ዕዳ የሌለባት ሀገር አደረጋት። ቡርኪና ፋሶ ውስጥ የተለያዩ ማዕድናት ያወጡ የነበሩ ድርጅቶችን አስገድዶ አዲስ ውል ተዋዋሉ። ግብር ይከፍላሉ የሚያገኙት ገቢ ላይ 50% ለሀገሪቱ መንግስት ያስገባሉ። የሰራተኛ ደሞዝ በሀገሪቱ ህግ መሰረት ይከፍላሉ። ትምህርት ለሁሉም የቡርኪናፋሶ ዜጎች ነፃ እንዲሆን ተደርጓል። ትምህርት ማለት መሰረታዊ ፍላጎት ነውና ሁሉም ሰው ወደ ትምህርት ቤት የመሄድ ዕድል ሊሰጠው ይገባል የሚለው ትራውሬ ለአንደኛ ደረጃ ትምህርት ቤት ተማሪዎች የመማሪያ መጽሐፍ በነፃ እንዲሰጥ አዟል። ሴት ልጅ ወደዚች አለም ህይወት ስታመጣ እንዴት ገንዘብ ክፈይ ትባላለች? መክፈል ያቃታቸው ስንትዶች ባሉበት ሀገር ወይ ራሷን ወይ በሞት ትከፍላለች እና ከዛሬ ጀምሮ እኔ መሪ ሆኜ በማዝባት ሀገር ሴቶች ለወሊድ ለህክምና እንዳይከፍሉ ሲላውጇል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ መሪዎች ሰው መሆናቸውን እጠራጠራለሁ ብሎ የሰደባቸው የአፍሪካ መሪዎች እንደ ካፒቴን ትራውሬ መቁረጥ ይኖርባቸዋል። አፍሪካ ያለ አሜሪካና ምዕራባውያን አጋሮች እርዳታ እና ድጋፍ መኖር እንደምትችል ማሳየት እና ሰው መሆናቸውን ጭምር ማሳየት ያለባቸው አሁን ነው። አንድ ሀገር በምግብ ራሷን ሳትችል ሉዓላዊ ሀገርናት ተብላ ልትጠራ ትችልም የሚለው ኢብራሂም ትራውሬ ትንሹ ሳንካራ ተብሎ እየተጠራ ይገኛል። መቼም ይህን ሁሉ ካልን ሀገራችን ኢትዮጵያም ዳግማዊ ሳንካራን አለያም እንደ ትራውሬ አይነት በሳል የአመራር ጥበብን የተላበሰ ያቺን በጥንታዊ ስልጣኔዋ ቀደምት የነበረችው ሀገር ኢትዮጵያን ዳግም የሚመልስ ተፈጥሯዊ ሀብቶቿን መጠቀም ብቻ ሳይሆን ህዝቡን የሚጠቅም ከረሃብና ችግር የሚያወጣ አድርጎ በተግባር የሚሰራ መሪ ትናፍቃለች። ኢትዮጵያ አሁን የታላቁን ህዳሴ ግድቡን አድርጋለች። የታላቅ ስራ ነው። ግን ደግሞ ከታላቁ ህዳሴ ግድብ የሚገኘው የኤሌክትሪክ ኃይል ያቺን ከመሃረቧ ከጓዳዋ አጉድላ ለግድቡ እውን መሆን አስተዋጽኦ ያበረከተችውን እናት ከጭስ እና ከጨለማ ነፃ የሚያደርጋት ሊሆን ይገባል። ያ ማለት ደግሞ መላው ኢትዮጵያ ከጫፍ እስከ ጫፍ በቂ የኤሌክትሪክ ኃይል ማግኘት ይገባዋል ማለት ነው። ይህ አሁን ቡርኪና ፋሶ የወለደችው የትራውሬ የአመራር መንገድ ነው ወይም እሳቤ ነው። አሁን ኢትዮጵያ ጠንካራ ወታደራዊ ኃይል እየገነባች ነው። ይህ ግን ከውጭ ለሚ የሚመጣ ኃይል የብረት አጥር የእሳት አሉሎ ሆኖ የሚከላከል እንጂ በሀገር ውስጥ ጦርነት የሚዳክር መሆን የለበትም። ኢትዮጵያ ልክ እንደ ትራኦሬ አይነት የምግብ ዋስትናዋን የሚያስጠበቅላት፣ ከውጭ እዳዋ ነፃ የሚያደርጋት፣ እጅግ እየከፋ ከመጣው የኑሮ ውድነት ነፃ የሚያደርጋትን መሪ ትፈልጋለች። ኢትዮጵያ ኢትዮጵያ ኢትዮጵያ ተብሎ ሲጠራ ስሟ ለስልጣኔ የሚተጉ ስሟ ለዜጎች የተመቸች በሚል የሚሞካሽ ሆኖ መቅረብ አለበት። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደ ተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮው ላይክ ቻናሉ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ